እግዚአብሔር ካስጀመራችሁ ጠላት አያስቆማችሁ። አጠገባችሁ ያለውን ሰው በእግዚአብሔር ጀምረህ በጠላት አትቆመም በሉት፣ ነቅነቅ አድርጉትና በእግዚአብሔር ጀምረህ በጠላት አትቆመም በሉት። በሁኔታ አትቆመም በሉት። በበሽታ አትቆመም በሉት። በእጦት አትቆመም በሉት። ትደርሳለህ፣ የተባልክበት ቦታ ላይ ዛሬ ትገባለህ በሉት። አነን የሚል አንድ ጀግና ሰው ልስማ። ለእግዚአብሔር ክብር የሚያመጣ የተቀበለ ሰው ልስማ። ሃሌሉያ! ይሄ ሁሉ ሰው በእግዚአብሔር ዛሬ ከጀመረ የትኛውም የእፉኝት ክምችት አንተን መንገድ ላይ ያስቀረህ አንቺን መንገድ ላይ ማስቀረት የሚችል የእግዚአብሔርን ዓላማ የሚያሸንፍ የእፉኝት መርዝ የለም የእግዚአብሔርን ሐሳብ ማስቀየር የሚችል አስቤ ነበር እፉኝት ባይሆን ኖሮ ትገቢ ነበር ትደርስ ነበር ብሎ እግዚአብሔርን እሚያስ ብለው ምንም አይነት ኃይል የለም። የሆነ አንድ ሰው ላይ በፊቱ የተጋረጠው እንቅፋት ተአምራት ሆኖ ተቀየረ። በፊታችሁ የቆመው ተግዳሮ ተአምራት ሆኖ ተቀየረ። ለአንድ ሰው ችግር እንደፉኝት የሆነበት በሽታ እንቅፋት የሆነበት ኢኮኖሚ ፕሮብለም የሆነበት አንድ ሰው ካለ ለዛ ሰው መልእክተኛ ነኝ እኔ ዛሬ። ሃሌሉያ ሃሌሉያ! ስጋ ለባሽ በፊቱ ለቆመበት በየትኛውም አይነት ተግዳሮት ውስጥ ለሚያል ለአንድ ሰው እግዚአብሔር ዛሬ መልእክት ሰጥቶኛል። እኔ ነኝ የሚል አንድ ጀግና ሰው አሜን ብሎ ይውሰደው። ምክንያቱም እግዚአብሔር እንደዚህ አለው፣ በቄሳር ፊት ልትቆም ይገባሃል፣ ልትደርስ ይገባሃል። በተባልክበት ቦታ ላይ ትደርሳለህ በሉት። አጠገባች ያለው ሰው ነካ አድርጎትና ከማ ልትደርስ ይገባሃል የተባልክበት ቦታ ላይ ትደርሳለህ በሉት። ልታድግ በሚገባ ልክ ታድግ አለ። ልትገለጭ በሚገባሽ ልክ ትገለጭ አለሽ። እግዚአብሔር አምላክ ብሏልና በሕይወታችሁ ውስጥ ይሆናል፣ በቤታችሁ ላይ ይሆናል፣ በዘመናችሁ ላይ ይሆናል። አይዶን ኬም የትም አይነት ሰው የሞተበት ሁኔታ ውስጥ ብትገኙ እናንተ ግን አሸንፋችሁ ታልፉበታላችሁ። እፉኝት የነደፈው ሰው ያብጣል፣ ደግሞም ይወድቃል፣ ከዛም ያበቃል፣ ነው የሚታወቀው ነገር። የሚታወቅ ፕሮብሌም በእናንተ ቤት ውስጥ አምራቶ ሆኖ ይታያል፣ ለምስክርነት ይቀየራል። ወይኔ አንድ ጀግና ሰው ካለ ለማን ነው እየተነበይኩ ያለሁት? በጌታ በኢየሱስ ክርስቶስ ስምና ስልጣን ሌላው የወደቀበትን አንተ ትመሰክርበታል።

አራ ግፌ እሄዳለሁ እንደዚህ በላት። አራ ግፌ እቀጥላለሁ። ዳረሻዬ ላይ የነደፈኝ ነገር ዛሬ ተራገፈ። መቅረብሽን አይቶ የተነሳ ጠላት ተገለበጠ። መቅረባችሁን አይቶ በሕይወታችሁ ላይ የተነሳ የትኛውም አይነት ጉልበት ዛሬ ተሰበረ።